ቃል ግንቦት 11 በደብረይ ባቤ ቅዱስ ያሬድ ቤተ ክርስቲያን በታላቅ ድምቀት ይከበራል። ቤተ ክርስቲያን እውነተኛ መምህር አለቻቸው ከምንላቸው መካከል መምህራችን ዲያቆን ታደሰ ወርቁ አንደኛው ነው። ተመልከት ይሁል አሁን የሆነ ፍኖተ ጽድቅ ከራሱ አልፎ የኦቲሲን ለማፋፋት ሁሉ ርቆ የደበቅን መንገድ ነው ማሰብ ያለብን። መምህር ታደሰ ወርቁን ያሳሰረው ጳጳስ ይሄ ይታወቅ። ሁለተኛ ቪዲዮ ይኖረኛል። በኢኦቲሲ ያ ትምህርት ተላልፎ ቢሆን ኖሮ ምንድን ነበር ሊፈጠር የሚችለው ነገር ግን መምህር ታደሰ ወርቁ ለምንድን ነው የታሰረው የሚለውን ግን መናገር እፈልጋለሁ። ፍኖተ ጽድቅ መምህራን፣ የፍኖተ ጽድቅ ሰዎች አስበው አቅደው ነው የሰሩት የሚል አንድ ከጀርባ በጣም ስትራቴጂስት የሆነ እንዲህ አድርጎ ያላቸው ሀይል እንዳለ ፊል አደርጋለሁ። መምህራችን መምህር ታደሰ ወርቁ በሁለት ምክንያቶች ነው የሚታሰረው የታሰረው። አንደኛ አዲስ አበባ ሀገረ ስብከትን ሞልቶ የፈሰሰ የሌብነት ታሪክ ለመደበቅ፣ ለመሸፈን ቅድም ለቤተ ክርስቲያን የሚቆረቆር እውነተኛ መምህር የምናቀው ግልጽ ማገኘት እንኳን በምንፈልግ ሰዓት የሚገኝ ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የንድቁሃን ሚዲያ ቤተሰቦች እንደምናላችሁ እንደምንስቆያችሁ፣ እኔ አለው እግዚአብሔር ይመስገን በያላችሁ በሰላም በክርስቶስ ይብዛላችሁ። ተወዳጅ ኦርቶዶክሳውያን ዛሬም በአዳዲስ መረጃ ተመልሼ መጥቻለሁ። እንኳን ለቅዱስ ያሬድ አመታዊ መታሰቢያ ክብረ በዓል በሰላምና በጤና አደረሳችሁ፣ አደርሰን። በዛሬው መረጃችን የቤተ ክርስቲያን ታማኝ የሆነው እንቁ ትሁት የሆነው እግዚአብሔርን የሚፈራ ከቤተክርስቲያናችን መምህራን አሉ ከሚባሉ መምህራን እውነትን የሚናገር እጅግ ባለብዙ ብዙ ጸጋ የሆነው መምህራችን መምህር ታደሰ ወርቁ ያሳሰረው ጳጳስ ነው እየተባለነው ያለው። እንግዲህ ሙሉ መረጃ በዝርዝር ነው የምንሰማው የምናደምጥ ይሆናል። እንዲሁም በተጨማሪም ከዚህ ቀደም ቤተ መቅደስ ውስጥ እግዚኦ መሐረነ ክርስቶስ እያሉ ካሜራ ደቅ ነው ሲቀርጹ የነበሩ ካህናት በዛሬው እለት ይቅርታ ጠይቀዋል። የማስደምጣችሁ ይሆናል። በቅድሚያ የቅዱስ ያሬድ መታሰቢያ ቀን እንደመሆኑ መጠን አጠራጠር ያሉ ቪዲዮዎችን አይተን ወደ እለቱ መረጃዎቻችን እንሄዳለን። ወደ ቪዲዮ እንሄዳለን። ሁላችሁም ከምጊዜም በላይ ላይክ አድርጉት፣ ለዚህ ቻናል ድስኮናችሁ ሰብስክራይብ አድርጉ። ሁልጊዜ የሚለቀው ቪዲዮ እንድደርሳችሁ ደግሞ የደወል ምልክቱን መጫን እንዳትረሱ። ወደ ቪዲዮ እንሄዳለን። ተከታተሉኝ።

ዋይ ዜማ ዘሰማይ ኩበ ሰማይ መላይክት ቅዱሳን ያለ ከቅዱሳን መላይክት ጣይመ ዝማሬን ያመጣ በ505 አመተ ምህረት የተወለደው ታላቁ ሊቅ ቅዱስ ያሬድ ከአይነ ሞት የተሰወረበትን ታላቁ በዓል ግንቦት 11 በደብረ ይባቤ ቅዱስ ያሬድ ቤተክርስቲያን በታላቅ ድምቀት ይከበራል። እነ ሞዛርት እነ ቤቶቨን ከመነሳታቸው ከሺዎች ዘመን አስቀድሞ ሰማያዊ ዝማሬን በምልክት ሊዜም የሚችል ዜማን ለሀገራችን ለኢት ኢትዮጵያ ለቅድስት ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያናችን ያመጣ የሰጠ በግዕዝ በእዝል በአራራይ ያመሰገነ የታላቁ ሊቀ ቅዱስ ያሬድን በዓል ሁላችንን ተሰብስበን በደብረ ባቤ ቅዱስ ያሬድ ቤተ ክርስቲያን ግንቦት 11 እንድናከብር መንፈሳዊ መልእክቴን አስተላልፋለሁ። የቅዱስ ያሬድ በረከት ይደርብን። ግንቦት 11 ከእግዚአብሔር ያገኘነው ታላቅ ስጦታችን አባታችን ኩራታችን መመኪያችን አንደበቱ ጣፋጭ ልቦናው የቅድስና ማህደር ህሊናው የሚስጥራት ሰረገላ እስከ አርያም ተነጥቆ የማይፈጸም ሚስጢርን የተመገበ ማን እንደርሱ ለእኛ አዎ ለእኛ ለኢትዮጵያ የኦርቶዶክስ ተዋሕዶ ቤተ ክርስቲያን ከእራስ ጸጉሯ እስከ እግር ጥፍሯ ድረስ ሙሉ አካሏ የሆነላት ጥዑመ ልሳን ንህብ ሊቀሊቃውንት የሱራፊል አምሳያ የቤተ ክርስቲያን እንዚራ ካህነ ስብከት መዘምር ዘበድርሳን ልዑለ ስብከት ማህሌታይ ሞትን ያልቀመሰው ታላቁና ቅዱሱ አባታችን ቅዱስ ያሬድ ነገ ግንቦት አሥራ አንድ የተሰወረበት ዓመታዊ በዓሉ ነው። ታላቁ የቤተ ክርስቲያናችን ሊቅ ቅዱስ ያሬድ የተወለደው በ 55 ዓ ም አክሱም አካባቢ ሲሆን እናቱ ክርስቲና ታኦክሊያ አባቱ ደግሞ ይስሐቅ አብድዮ ይባላሉ። ሊቁ በሕፃንነቱ ምስጢር ትምህርት አልገባው ብሎ ይቸገር ነበር። ትምህርት እምቢያለው ሰነፍ ስለነበረ አይደለም፣ በጥበብ እግዚአብሔር እንጂ። ምን ትምህርት ባይገባው ጾምና ጸሎትን ያዘወትር ነበርና ልቡናው ደግሞ በመቤታችን በልጇ ፍቅር የታሰረ ነበር። አንድ ቀን ግን መምህሩ የነገሩት ቀለም አልያዝህ አለው። ሲፈትኑትም ባለመመለሱ ተገረፈ። ዱላው በጣም ስለተሰማው ቅዱሱ ከመምህሩ ኮብልሎ ማይኪራህ አካባቢ ሲደርስ ደክሞት አርፎ እግዚአብሔር ትጋትንና ተስፋ አለመቁረጥን ከትል አስተማር ትሏ ስድስት ጊዜ ወድቃት በሰባተኛው ፍሬዋን ስትበላ ተመልክቷልና ከዚህ በኋላ ቅዱስ ያሬድ ወደ መምህሩ ተመልሶ ይቅርታ ጠይቆ ትምህርት ጀመረ። ሊቆም ትጋትንና ጸሎትን ከሰጊድ ጋር አበዛ። እግዚአብሔር ደግሞ በድንግል እናቱ አማካኝነት የሚስጥር ጽዋና ጠጣው። ካህኑ ያሬድ እንዲያ አልገባህ ያለው ሚስጥር ተገልጦለት በጥቂት ጊዜ ብሉይ ከአዲስ ወሰነ፣ በሚስጥር ባህርም ይዋኝ ጀመር። ያን ጊዜ ሰማያዊ ዜማ አልተገለጠም ነበርና በጸሎት ላይ ሳለ ተደሞ መጣበት። ሦስት መላእክትም በሦስት ወፎች አምሳል መጥተው አነጋገሩት። ድንገትም ነጥቅ ወደ ሰማያት ወደ ልዑላኑ መላእክት ዘንድ አደረሱት። ሊቁ በሰማያት ልዩ ምስጢር ልዩ ምስጋና ልዩ ዜማን አዳመጠ። ይህንን ምስጋና ብዙ ቅዱሳን ቢሰሙትም ቅዱስ ያሬድ ግን ይዞት እንዲወርድ ተፈቀደለት። ሊቁ አባታችን ቅዱስ ያሬድ ከአርያም ወርዶ ወደ ምድር እንደደረሰ ወደ አክሱም ጽዮን ቤተ ክርስቲያን ገብቶ ሃሌሎያ ያለ አብ ሃሌሎ ያለ ወልድ ሃሌሎ ያለ መንፈስ ቅዱስ ለአብ ምስጋና ይገባል፣ ለወድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ከጽዮን አስቀድሞ ሰማይን ፈጠረ፣ ዳግመኛም ለሙሴ የድንኳኑን ስራ እንዴት እንደሚሠራ አሳየው ሲል ጀምሮ ይችኑ መዝሙር ከሰማይ መላእክት አገኘሁት በማለት አርያም በሚል ስያሜ ጠርቷታል። ይህንኑ ድርሳነ ዜማ የጻድቁ ካሌብ ልጅ ንጉሥ ገብረ መስቀል በሰማ ጊዜ ጫማውን ሳይጫማ ንግሥቲቱም ደንገጦሮቿን አጃቢዎቿን ሳታስከትል መኳንንቱ ካህናቱና መምህራኑ እነሱን ተከትለው እየተጣደፉ ወደ አደባባዩ በመሄድ በተመስጦ ሲሰሙ ውለዋል። ቅዱስ ያሬድ አምስት የዜማ መጽሐፍት የደረሰ ሲሆን እነርሱም ድጓ፣ ጾመ ድጓ፣ ምዕራፍ፣ ዝማሬ፣ መሥዋዕት ናቸው። እነዚህንም ታላላቅ ድርሰቶቹን በሦስት የዜማ ስልቶች ማለትም በግዕዝ፣ በእዝል፣ በአራራይ አዘጋጅቷቸዋል። ከእለታት በአንደኛው ቀን ቅዱስ ያሬድ በተመስጦ ልዑል እግዚአብሔርን በዝማሬ ሲያመሰግን ንጉሥ አፄ ገብረ መስቀል ሳያውቁት ልባቸው በጣም ዜማው በመመሰጡ የብረት ዘንጉን በቅዱስ ያሬድ እግር ላይ ተክለውታል። ከእግሩም ብዙ ደም ቢፈስስም ቅዱስ ያሬድ ግን መሐሌቱን እስከሚፈጽም ድረስ ምንም አይነት ሕመም አልተሰሞም ነበር። ንጉሱም የደሙን መፍሰስ አይቶ ደንግጦ ቅዱስ ያሬድን የደምህን ዋጋ የፈለግከውን ንገረኝ አለው። ቅዱስ ያሬድም ተምኔቱ ወደ ገዳም መሄድ እንደሆነ ነገረው። ያን ጊዜ ንጉሱ እያዘነ አሰናብቶታል። ከዚህም በኋላ ወደ ቤተ ክርስቲያን ገብቶ በታቦተ ጽዮን ፊት በመቆም የአንቀጸ ብርሃንን ምስጋና ከመጀመሪያው እስከ መጨረሻው ውዳሴ ወግናይ ለእመ አዶናይ ብሎ በተናገረ ጊዜ በእግዚአብሔር ኃይል ክንድ ያህል ከምድር ከፍ ከፍ አለ። ከዚህ በኋላ ወደ ሰሜን ተራራዎች ወደ ገዳም ሲሄድ የአክሱም ጽዮን ካህናት እስከ ተከዜ ወንዝ ድረስ ሸኙት። እርሱም እጅግ በማረ ጣዕመ ዜማ ድምፁን ከፍ አድርጎ በሁሉ ላይ ጸንታ የምትኖር የእግዚአብሔር ሰላም ዘወትር ከሁላችሁ ጋር ትኑር ብሎ የሰንበት መዝሙርን ዘመረ። ካህናቱም ይህንን ቃል ሰምተው መሪር እንባን አለቀሱና ተሰነባበቱ። በትርጓሜ ቅዳሴ ማርያም መቅድም ላይ እንደምናነበው ቅዱስ ያሬድ ማይኪራህ በተባለው ቦታ ተሰውሮ ጸዋትወ ዜማን ሲያስተምር እመቤታችን ሶርያዊ ቅዱስ ኤፍሬምን፣ የብህንሳውን አባ ህርያቆስን በአካለ ነፍስ እንዲመጡ አድርጋ ኤፍሬም ውዳሴን፣ ህርያቆስ ቅዳሴን ነግራችሁት ቅዱስ ያሬድ ልጄ ደግሞ በዜማ ይድረስልኝ ብላ ነግረውት በዜማ ደርሶታል። ይህም ሊታወቅ ስራይ በቅዳሴ ማርያም ይበዛል። እርሱም ጸዋትወ ለደቀ መዛሙርቱ እያስተማረ መላእክት ዘወትር እየጎበኙት በጾም በጸሎት ተወስኖ በተጋድሎ ለሁለት ዓመት ጸንቶ ኖረ። በመጨረሻም ጌታችንም ለቅዱስ ያሪር ተገልጾለት፣ ወዳጀ ሆይ ቀድሞ በሰማይ ያለ የመላእክትን ሥርዓተ መህሌት እንድታይ ወደ ምድርም አስተላልፈህ ይህንኑ ዜማ እንድትመሰረት እንደወድር ሁሉ እኔ ዳግም ተመልሸ በምመጣበት ጊዜ ከካህናተ ሰማይና ሄሮድስ ደማቸውን ካፈሰሰው ከአስራ ከመቶ አርባ አራት ሺህ የቤተልሔም ሕፃናት ጋር በደብረ ጽዮን ትዘምር ዘንድ ሰማያዊ የክብር አክሊልና የብርሃን ልብስ ተዘጋጅቶልሃል ብሎት ቃል ኪዳንን ሰጥቶት ጌታ በክብር አድረገ። የቤተ ክርስቲያናችን ሊቅ ሊቁ አባ ጊዮርጊስ ዘጋስጫ በተአምኆ ቅዱሳን መጻፉ ላይ ማህቶተ ቤተ ክርስቲያን ሊቁ ቅዱስ ያሬድን ሲያወድስ እንደዚህ ብሎታል። የመንፈስ ቅዱስን ምግብን የጠገበ ከመጽሐፍት ሁሉ ትርጓሚያ ተድርሰትን ያሰባሰበ ሃሌሉያ በሚል ምስጋና የኢትዮጵያ ሀገርን በጥዑም ማህሌትና በሚያምር ምስጋና ያስጌጠ የመለኮት ቃልን በላይዋ ላይ እንደ ንጹሕ የወርቅ ሻሻቴ ያፈሰሰ ለሆነ ለካህኑ ለቅዱስ ያሬድ ሰላምታ ይገባል ይለዋል ሊቁ አባታችን። ማህሌታይ ቅዱስ ያሬድ በእንደዚህ ያለ ተጋድሎ ከኖረ በኋላ ተሰውሮባት በነበረችው በዚቹ በማይኪራ ግንቦት 11 ቀን ከዚህች ዓለም ተሰውሯል ማለት ነው። መድኃኔዓለም ኢየሱስ ክርስቶስ ከሊቁ ከማኅሌታይ ከቅዱስ ያሬድ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቈየን። በዚች በአጭር ደቂቃ ውስጥ ወንድማችን በደንብ አድርጎ አስተምህሮናል። የዕለቱን አስተምሮ ለወንድማችን ቃለ ሕይወት ያሰማልን፣ የአገልግሎት ዘመኑን ከፍ ረዘም ያደርግልን ማለት ወዳለሁ። ከዚህ በመቀጠል የምንሄደው ወደ ዕለቱ መረጃችን እንሄዳለን። እጅግ ተወዳጅ የሆነው ለቤተክርስቲያናችን አሉ ከሚባሉት አንዱ የሆነው መምህራችን ታደሰ ወርቁ ለምንድን ነው የታሰረው? ያሳሰሩትም ጳጳሶች ናቸው እየተባለ ነው ያለው። እስኪ ከወንድማችን ተሄደው ዘሮፋይል ሰምተን እንምጣ ሙሉ መረጃውን ተከታተሉኝ እጅግ የሚያሳዝን ነው መምህር ታደሰ ወርቁ ታስሯል ያው ታስሯል የሚለውን ዜና ለመንገር ወይም ፍትህ ለመጠየቅ አልመጣውም እያሰሩ መፍታት ብሔራዊ ልማድ መሆኑ እንግዲህ የታወቀ ነው እያሰሩ መግደል እስኪጀመር ድረስ ያው ይሄ ብርቅ ድንቃችን አይደለም ነገር ግን መምህር ታደሰ ወርቁ ለምንድነው የታሰረው የሚለውን ግን መናገር እፈልጋለሁ ያው በጣም ብዙዎች ሲሰጡት እንደነበረው ትንታሬ የመጀመሪያው ጉዳይ መምህር ታደሰ ወርቁ ትንታግ ነው። በቤተ ክርስቲያናዊ ጉዳይ ላይ ፈጽሞ ድርድር የሚባል ነገር የማያውቅ ለቅድስት ቤተ ክርስቲያንና ለአባቶቹ እጅግ በጣም ቅርብ በመሆን በተለያዩ አስተዳደራዊ ጉዳዮች ላይ ሙያዊ የሆነ ቀና አስተዋጽኦን የሚያደርግ ታላቅ መምህር ነው። የልብ ምት ነው። ስለዚህ ሁለት ጉዳዮች ላይ ቀጥተኛ ተሳትፎ እንዳያደርግ በማሰብ ነው እንግዲህ እንዲታሰር የሆነው። አንደኛው የዋና ስራ አስኪያጅና የጸሐፊ ምርጫ እንግዲህ በዚህኛው የሲኖዶስ ስብሰባ መኖሩ ይታወቃል ስለዚህ የሆነ መንግስታዊ ጋንታ አለ በቤተ ክርስቲያን ውስጥ በሁለት ማሊያ እየተጫወተ ይቺን ቅድስት ቤተ ክርስቲያን እየሸነሸነ በመሸጥ የሚተዳደር ስለዚህ እነኚህ ለሃይማኖት ሳይሆን ለዘር ያደሩ አካላት እነሱ የሚፈልጉትን ነገር እንዲያደርጉ ሲፈልጉ እንደ መምህር ታደሰ ወርቁ አይነት ጀግኖችን ማራገፍ ይጀምራሉ እንደዚህ ማለት ነ። ሲቀጥል ሁለተኛው መረሳት የሌለበት ባለፈው የጥቅምት ወር ሲኖዶስ ላይ እጅግ በጣም አወዛጋቢና እጅግ አንገብጋቢ የነበረው የአዲስ አበባ ሀገረ ስብከት የሌብነት ጉዳይ ነው። ይህንን የለየለት የሌብነትና የውንብድና ክፉ ታሪክ ለመደበቅ፣ ለመሸፋፈን የአዲስ አበባ ሀገረ ስብከት ሰዎች መዋለ ንዋይ ጭምር በመመደብ ነው እየተጋጋጡ ያሉት። ጥቅምት ወር ላይ በነበረው የሲኖዶ ስብሰባ ላይ ቀድሞ በጠቅላይ ቤተ ክህነት ደረጃ ተቋቁሞ እጅግ የሚገራርሙ የማጣራት ስራዎችን በመስራት ሌባና ሌብነትን በደንብ አድርጎ በማጋለጥ ወደ ውሳኔ የሚንደረደረውን ጸረ ሌብነት የሆነውን በእነ መምህር ታደሰ ወርቁ የጀርባ አጥንትነት የሚመራውን ኮሚቴ መተውጣሉ። የተገዛ ኮሚቴ አስቀመጡ። ያ ኮሚቴ ምን ያቀርባል አሁን የምናየው ነው። ምን እንደተጣራም በዛው እናያለን። ነገር ግን ነገሮች ተደባብቀው እንዲታለፉ ስለሚፈለግ እንደ መምህር ታደሰ ወርቁ አይነት ጠያቂ የሆኑ ሰዎችን በማሳሰር ነገሮችን መደፋፈን ነው የተፈለገው። መምህራችን መምህር ታደሰ ወርቁ በሁለት ምክንያቶች ነው የሚታሰረው የታሰረው፤ አንደኛ በሚኖረው የጠቅላይ ስራ አስኪያጅና የፀሐፊ የጸሐፊ ምርጫ፣ ሁለተኛ የአዲስ አበባ ሀገረ ስብከትን ሞልቶ የፈሰሰ የሌብነት ታሪክ ለመደበቅ ለመሸፈን ቅድስት ቤተ ክርስቲያንን ልጆቿ ቆመን እያየናት ገድላችሁ አትጨርሷትም፣ ልትቀብሯትም አትችሉም። መምህር ታደሰ ወርቁን ያሳሰረው ጳጳስ ይሄ ይታወቅ። ሁለተኛ ቪዲዮ ይኖረኛል። ቤተ ክርስቲያን እውነተኛ መምህር አለቻቸው ከምንላቸው መካከል መምህራችን ዲያቆን ታደሰ ወርቁ አንደኛው ነው። ለቤተ ክርስቲያን የሚቆረቆር እውነተኛ መምህር የምናቀው ግልጽ፣ ማግኘት እንኳ በምንፈልግ ሰዓት የሚገኝ መምህር ነው። ስለዚህ የቤተ ክርስቲያን አባቶቻችን፣ ካህናት የምታቁት በቅርብ እንዲሁም ከሲኖዶሱ መካከል የሕግ አካላት ጋር የምትገናኙ አባቶች መምህራችንን ዛሬውኑ አስፈቱልን ፍትህ አሁን ላይ በቤተ ክርስቲያናችን የሚያገለግሉ የሚጠቅሙትን ወንድሞች ማንገላታት የበዛ ነው። ይህ ደግሞ ከአመታት ጀምሮ እንዲህ እየሆነ ነው። ስለዚህ አሁንም የምንፈልገው ፍቱልን፣ መምህራችንን ዲያቆን ታደሰው ወርቁን። ኦኬ፣ እንደሰማችሁት ነው። ቴዶ ዘርፋይን እንደገለጸው ወንድማችን ከዚህ የዘለለ ምክንያት ይኖረዋል ብዬ አላስብም። ለመታሰር ምክንያት የወንድማችን ከቤተክርስቲያናችን አሉ ከሚባሉ መምህራን እጅግ ተወዳጅ የሆነ መምህር ለቤተ ክርስቲያን እጅግ ብዙ ዋጋ እየከፈለ ያለ መምህር ነው። በአስቸኳይ ሊፈታ ይገባዋል። ምንም አይነት ጥፋት የለበትም። ሁላችሁም ኦርቶዶክሳውያን ወንድማችን ይፈታልን እያላችሁ ኮመንት እንድታደረጉና ድምጻችሁን እንድታሰሙ ጠይቃችኋሉኝ። ከዚህ በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት እንዲሁም ደግሞ አባቶች፣ እናቶች የህፃናትን ጭምር እንግዲህ ከዚህ በፊት የተለቀቀ ቪዲዮ ቪዲዮ ነበርና እሱ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮችን በሙሉ ያሳዘነ ስለሆነ እኛም ደግሞ በስተት እንጂ ደብለ ቤተክርስቲያን ረግጠን የለቀቅነው ስላልሆነ አባቶቻችን እህት ወንድሞቻችን ሁላችሁም ይህንን ቪዲዮ በቅርታ አይታችሁ እንድታልፉልን ይቅርታችንም ደግሞ እንድትቀበሉን እኛም ደግሞ በሰበካ ጉባኤ ጽሕፈት ቤት የሚገባውን ምክር አገልግሎት የሚገባውን ተግሳጽም ሆነ ቅጣት አግኝተን እሱን የተረከብንና የተቀበል መሆናችንን እንደዚሁ እኛ በቃላችን እንገልጻለን። ቤተክርስቲያንም የራሷን ሚዲያ ልታስተላልፍና ልትገልጽ ትችላለች። እኛ ግን በአጠፋነውና በሰራነው ስህተት እንግዲህ የኦርቶዶክስ ተዋሕዶ ቤተክርስቲያን በሙሉ መተከታዮችን በሙሉ ይቅርታን ጠይቃለን። እናንተ ይቅርታችሁን ከልብ አድርጉልን። ይቅርታ ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ይቅር ይላችኋል ይላል ማቴዎስ ምዕራፍ 6 ቁጥር 12 ላይ ይህ ቃል አለና እውነት ነው። እኛ የተደበቀው ኃጢአታችን እጅግ ብዙ ረቂቅ ነው። እነሱ በአደባባይ ሆኖ ይህ ነገር ታየ እንጂ እኛ ብዙ የሰራነው ነገር አለና፣ እንግዲህ ከነሱ የሚጠበቀው ይህ ነው። እኚህ ካህንና ዲያቆን ይቅርታ ብለው ጠይቀዋል። ከዚህ ቀደም ሁላችሁም እንደምታውቁት ይህን ቪዲዮ ሰርተው ነበረና የተወዳችሁ ቤተሰቦቻችን ኦርቶዶክሳውያን ይህንን መረጃ ሼርኮፕ ሊንክና ሪፖስት በማድረግ ጀምሩልን። ባለፈው ወቅት እንግዲህ አንድ አባት ማለትም በስራ ተቅዳሴ ላይ የነበረው ነገር ማሳወቃችን ይታወሳል። አንድ ካህን እንዲሁም ደሞ አንድ ዲያቆን እግዚኦ ላይ የቲክቶክ ቪዲዮ ቀርጸው የማይገባ ድርጊት ሲያሳዩና እጅግ በጣም በርካታ ኦርቶዶክሲያን ሲያስቆጡ እንደነበረ አንድ ቪዲዮ ማጋራታችን ይታወሳል። እኛም ደግሞ ያንን ሀሳባችንን በዛ ላይ አንጸባርቀን ነበረም። አሁን የደረሰን መረጃ ምንድን ነው፣ እኛው አባታችን እንዲሁም ደግሞ ሊያቆኑ ይቅርታ መጠየቃቸው ታውቋል። በስህተት ነው ይህን ያደረግነው፣ ባለማወቅ ነው፣ ይቅር በሉን የሚል የይቅርታ ቃላቸውን አሰምተዋል ማለት ነው። ይቺ ቤተ ክርስቲያን የይቅርታ ቤት ናት። ይቅርታ ይደረግላቸው ዘንድ ሁላችንም ሼር፣ ኮፕሊንክ፣ ሪፖርት አድርጉልን። ምክንያቱ ደግሞ ምንድነው? እንዲ ዳግም ጥፋት እንዳያጠፉ እንጂ ከእሳቸው ወይም ከዲያቆኑ ጋር ሌላ የጠበቀ ግንኙነት ኖሮን አይደለም። በዚህ አጋጣሚ እንዲህ አይነት ነገር የምታደርጉ አካላት፣ በተለይ በቤተ ክርስቲያን በስልጣነ ክህነት ላይ ያላችሁ አባቶቼ፣ ወንድሞቼ እንዳው ባይደረግ የተሻለ ነው። ለዚህ ቤተክርስቲያን ልዕልና እኛ የበኩላችን እናድርግ። በአጠቃላይ ይቅርታ ጠይቀዋል። መረጃውን በደንብ አድርጋችሁ አዳርሱ ለማለት ነው። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የእኛም ነው። ዓለምን እያነጋገረ ያለው ሰበር መረጃም ይህም ቪዲዮ ኦርቶዶክስ ሆኖ ክርስቲያን ሆኖም ማንም ሰው ሙሉ ሳይመለከት ሼር ሲያደርግ እንዳያልፈም ሁላችሁም፣ ኮሜንት ላይ ኢየሱስ የጌቶች ጌታ ነው እያላችሁ ይህንን መረጃ አዳምጡልኝ። ነገሩ እንደዚህ ነው። በትላንትና ሁለት የፌካፕ ዋንጫ ዕለት ማንቸስተር ሲቲን ከክሪስታል ፓላስ ማገናኘቱ የሚታወቅ ነው። ክሪስታል ፓላስም አንድ ለዜሮም ማንቸስተር ሲቲን አሸንፎ ዋንጫ መብላቱ ይታወቃል። ይህንን ተመልክቶ ከላይ በምስሉ ላይ የምትመለከቱት ተጫዋችም በእጁ ላይ ይዞት የገባው ጥቅስ ግን ዓለምን አነጋግሯል። በዓለም መድረክ ወንጌልን ሰብኮ ድልም ቀንቶታል። ጥቅሱ እንደዚህ ይላል፣ ኤፌሶን ምዕራፍ 3 ከቁጥር ሀያ ላይ እንግዲህ በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚችለው በክርስቶስ ኢየሱስ እስከ ትውልዶች ሁሉ ከዘላለም እስከ ዘላለም ክብርና ምስጋና ይግባው። በማለት ሄልን ሰብኮም ድልም ቀንቶታል ዋንጫም በልቷል። እውነትም ኢየሱስ የጌቶች ጌታ ነው። ለኢየሱስ ክርስቶስ የማይቻል የለም። ኦኬ ኛው መረጃ ደግሞ እጅግ የሚገርም የሚደንቅ መረጃ ነው እውነትም አለምን ያነጋገረ መረጃ ወንድማችን ሚኮ ነው ያቀረበልን ይህን መረጃ ተባረክልን ወንድማችን ሚኮ ከዚህ መቀጠል ስንሄድ ደግሞ ወንድማችን ያያ ዘልድታ ልደት ነው እና ወንድማችን የአያ ዘልደታ እንኳን ተወለድክልን። ማለት ወዳለው እኔ በራሴ በኩል የምትወዱት የምታደንቁት የአያ ዘልደታ እንግዲህ የቤተክርስቲያናችን እንቁ አገልጋይ የሆነ ወንድማችን ነው። ኮመንት ላይ የገባችሁ ስሜታችሁን ግለጹለት፣ እንኳን ተወለድክልን በሉት። ማለት ወዳለኝ ወደ ቪዲዮ እንሄዳለን። ያያ ወንድሜ መልካም ልደት፣ እግዚአብሔር አምላክ ይህንን ዘመን ይህንን ጊዜ እንኳን ጨመረልህ ቀሪ ዘመንህ ቀሪ ዕድሜህ እግዚአብሔርንና እርሱ የመረጣትን ቤተክርስቲያንን የምታገለግልበት የተወደደ፣ የበረከት፣ የሰላም፣ የተድላ ዘመን ይሁንልህ። በጣም እንወድሃለን። በድጋሚ መልካም ልደት ወንድሜ። ያያዘ ልደታ ውድ ወንድሜ የድንግል ማርያም ልጅ እንኳን ተወለድክ። ያዩ እንኳን አደረሰ። እንኳን ተወለድክ። ያያ ወንድማችን እንኳን ተወለድክልን። ቀሪ ዘመንህ የተባረከ ይሆንልን። ያያ ወንድሜ እንኳን ተወለድክ። ልደት አለ ማርያም ረጅም እድሜና ጤና ትስጥህ። መልካም ልደት ያያ ወንድማችን እንኳን ተወለድክልን። እንኳን እግዚአብሔር ለዚህ ቀን አደረሰ። እግዚአብሔር ከዚህ በኋላ በዛ በጣም ብዙ በጎ ዘመኖች ይጨምረልን። እንኳን ተወለድክ ያያ፣ እንኳን ተወለድክ። አምላከ ቅድስት አርሴማ ቀሩ ዘመንህን ይባርክልህ። መልካም ልደት ያያ ወንድሜ እንኳን ተወለድክ። ሀፒ በርዝዴይ እንኳን ተወለድክ ወንድማችን ቀሪው ዘመንህን እግዚአብሔር ይባርክልህ። ረጅም የአገልግሎት ዘመን እግዚአብሔር ይስጥ። ያያ ዘልደታ፣ እግዚአብሔር አምላክ በረጅም ዕድሜ ከሙሉ ጤንነት ጋር ሚሰጠመኝልናለሁ ከዚህ በለጠ ቤተክርስቲያን የምታገለግልበት የምታመሰግንበት ያደርግልን። ዘማሪ ሚኪያስ መልካምኞትን ይገልጻል። በኃጢአት ባለቀው ዘመኔ ላይ እችን ቀን ይሄን አመት ሰጠኝ የቅዱሳን አምላክ እግዚአብሔር ክብር ምስጋና ይግባው ቸርነቱ ኃጢአቴን ሸፍኖልኝ ሳይገባኝ ሳይገባኝ ባርኮትነቱ በስቶልኝ ወዳጅነትና ፍቅሩ ከኔ ሳይለይ እችን ሰዓት እችን ዕለት የሰጠኝ የድንግል ማርያም ልጅ አማኑኤል ክብር ምስጋና ይግባው። ዛሬ ግንቦት 11 ልደቴ ነው። አባታችን ቅዱስ ያሬድም በስጋ የተሰወረበት ቀን ነው። ምናልባት ቤተሰቦቼ የቅዱስ ያሬድ በረከት ከኔ ጋር እንዲሆን ብለው ሊሆን ይችላል። ያሬድ ብለው ስሜን ያወጡልኝ። ስሜ ከምግባሬ ጋር እንዲገናኝ፣ እናንተ በጸሎት አበርቱኝ። የዛሬ ዓመት በግዞት በወይኒ ቤት ነበርኩኝ። እስር ቤቱን የግዞቱን ደጅ የከፈተልኝ፣ እጄ ላይ የነበረውን ሰንሰለት ያስጣልልኝ የእግዚአብሔር መልአክ መጋቢ ብሉይ ሊቀ መላእክት ቅዱስ ሚካኤል ነውና መቼም የምትወዱኝ የምታከብሩኝ እናንተ ቤተሰቦቼ ለእኔ የልደት ቀን የሚሆን ታላቅ ስጦታ ልስጣችሁ። እንደምታውቁት የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም በእናንተ በረከት በእናንተ ስጦታና አስራት የእናቶችን ባት ጨርሰን የአባቶች ባት ጀምረ ነው። ምን መጪው ሐምሌና ነሐሴ ነው። ክረምቱን እጅግ ከባድ ነው የሚሆንባቸውና እነዚህን የሙታንሳ ማር ቅዱስ ሚካኤል አባቶች መናያንያንን ከዚህ ከሰንበለጥ ቤት አውጥተን ወደ ባታቸው እንዲገቡ አደራ አላቸዋለሁ የኔ የልደቴ ስጦታ ለነሱ እንድታደርጉልኝ በልዑል እግዚአብሔር ስም ጠይቃቸዋለሁ። ከታች በማስቀምጥላቸው አካውንት ሙታን ሳማር ቅዱስ ሚካኤል አንድነት ገዳምን እንድታግዙልኝ በገናናው መልአክ በቅዱስ ሚካኤል ስም ጠይቃቸዋለሁ። መልካም ልደት ለኔ።